ይልፋድ መስራት ያዝ። እሺ አንተ በጣም ባለየነክ አስመሳይ። እኔ ላገባህ ነበር። እኔ አመኝህ ነበረ፣ ግን በጣም ባለየነ። ሲጀምሩ ወንዶች ስትባሉ ጥርቅም ናችሁ። መጋባታችሁ በፊት ይህንን ነገር አሳውቄ እንድትወስኝ ነው። ስልክ አላነሳልኝ ብለሽ እንጂ ከዚህ በፊትም ብዙ ሞክሬ ነበር። እዚህም ቢሆን ተማሪበት የሚሆንሽ ሰው አይደለም፣ ጭራሽ ባልጌ ወንድ ነው። ምንድነሽ የምትለኝ? አንተ ሰውዬ ልቀቅኝ፣ ተፋታኝ፣ በቃ ተፋታኝ። መንናል። በጣም እንደዚህ አልጠበቅኩም ነበረ እኔ ካንተ ይሄን አልጠብቅም ነበረ። ፈዋድን ስለማታቂ ነው። አሁንም ቢሆን ከዚህ የበለጠ ብዙ ስለሱ ማስረጃዎች ማውጣት ይችላል። ሰላም ሰላም ሰላም ሰላም ሰላም ሰላም፣ ውድና የተከበራችሁ የእኛ እንቁ ቤተሰቦች እንዴት ናችሁልኝ? እንዴት ናችሁልን? እንዴት ናችሁልን? እኛ አለን። እንግዲህ ሰሞኑን እየጠፋ ነው በጣም ብዙዎቻችሁ እንደደበራችሁ አስተውያሉኝ። ያው አንዲት ጉዳይ የነበረችን እኔና ሶፊ የምናስተካክላት፣ ያው ይገባቸዋል ብዬ አስባለሁ። ያው መንገዳችንን እያቀረብን ነው፣ የሽምግልናችን የሰርጋችን ነገር። ሰሞኑን ጉዞ ላይ ነበርን። እዛ እዛ ሁኔታ ውስጥ ሆነን የጠፋ ነው፣ የኛ ውድ ቤተሰቦች፣ ያው ወደ እናንተ ትልቅ ነገር ማምጣት ስለፈለግን ትልቅ ነገር ይዘን መቅረብ ስለፈለግን ነበር የጠፋ ነው። በጣም በጣም በጣም ይቅርታ አድርጉልን ሳንናገር ስለጠፋን። ዛሬ ግን በቆንጆ ነገር በቆንጆ ሰርፕራይዝ ነው የመጣሁት። ያው ዛሬ በጣም በጣም በጣም ብዙ እምን ነግራችሁ ሰርፕራይዝ አለ፣ የደረስንበት ደረጃ አለ። እስካሁን የተጓዝንባቸው መንገዶች በጣም አሪፍ ሆነውልና እየተሳኩልን አልሐምዱሊላ እንግዲህ ከመንገድ ከመጣን እኔና ሶፊያ አልተገናኘንም። ትንሽ ያው ተጠፋፍተናል፣ ብቻ ግን አላገኛትም። ሰርፕራይዝ ላረጋት ስለፈለግኩ ነው። ሰርፕራይዝ ላረጋት አስቤያለሁ በአሪፍ ሁኔታ። ሁሉ ነገር ቅድም እንዳልኳችሁ ተሳክቶልናል፣ አሪፍ ሆኖልናል። ብዙ ነገሮችን አስተካክለናል። ቤተሰብ ጋር ያለውን ነገር ጨርሰናል። ብዙ ነገሮች ተወስነዋል። ሰው በጣም ደስተኛ ናት ሶፊ በጣም በጣም። እኔም በጣም በጣም ደስተኛ ነኝ። ይህን ደስታችንን ለምን እጥፍ ድርብ አላደርገውም ብዬ አስቤ በጣም አሪፍ ነገር ይዤላት መጥቻለሁኝ። ከጋብቻ በፊት አንድ የምታስፈልግ ነገር አለች። እሷን አስቤ ትንሽ ነገር ነው ያው ብቻ ግን ለሶፊ ያስፈልጋታል ያሰብኩትና፣ ያደረግኩላት ዛሬ ጠርቼ፣ በዚያውም ተነፋፍቀናል። ከተነፋፈቀን የቀር ስንገናኝ በቆንጆ ነገር ለምን አንገናኝም ብዬ ሰርፕራይዝ ላረጋት ነው። ሰርፕራይዝ ማረጋት እኔ አደለውም እኔ አደለውም። አንዲት መልካም እህዳለችኝ ከእሷ ጋር ነው ሰርፕራይዝ ማረጋት። ብቻ ግን በጣም አዲስ ነገር አለው ያሰብኳቸው ነገሮች አሉ። ወደ በኋላ የምታዩት ይሆናል። አሁን ከነገርኳችሁ ሆዳችሁን ሊቆርጣችሁ ስለሚችል ሰው አሁን አልንገራችሁ፣ ሰርፕራይዝ ላድርጋችሁ። በቪዲዮ መሀል ማለት ነው። እንደዛ የተሻለ ነው ብዬ አስባለሁ። የኛ ውድ ቤተሰቦች፣ እያሳያችሁን ያለው ነገር በጣም ተመችቶናል። እኔና ሶፊ እንድንበረታ እንድንጠነክር እያደረጋችሁ ነው። ስለዚህ የእኛ ብርታቶች፣ በጣም ነው የምንወዳችሁ። በጣም በጣም በጣም ነው የምናመሰግናችሁ። እኛም እናንተን ማስከፋታችንን እናቆማለን። በየጊዜው ቪዲዮ ፖስት እናደርግላችኋለን። ከዚህ በኋላ ያው ነገሮችን እያስተካከልን ስለነበረ ነው የጠፋኑ የኛ ውድ ቤተሰቦች ዛሬ ሶፊ በጣም ተናፍቃለች። እስካገኛት ሪሊ በጣም በጣም ቻኩያለኝ። አሁን ግን እዚህ ቪዲዮ መሀል ላይ የማረገው ነገር ፈልጌው አይደለም አስፈላጊ ስለሆነ ለቪዲዮ አስፈላጊ ስለሆነ ነውእና እንግዲህ ገና ከሆኑ ሶፊዬ በጣም ይቅርታ በጣም ይቅርታ። በጣም ስለሚያስደነግጣት ነው እንዲህ ምላችሁ። በጣም ይቅርታ። ትንሽ ትንሽ የሆነ ነገር ስለፈለግኩ ነው። ብቻ ግን በጣም ቆንጆ ነገር ጠብቁ። ከዚህ ቪዲዮ በጣም ብዙ ነገር ትማራላችሁ። አስተማሪ እና በጣም ደስ የሚል ቪዲዮ ነው ይዤላችሁ የመጣሁት። የኔ ውድ ቤተሰቦች ጊፍቱን ባሳያችሁ ደስ ይለኛል ባሳያችሁ ደስ ይለኛል ግን አላሳያችሁ ለምዶ ታውቃላችሁ። አሁን ማሳየቱ ስለሌለብኝ ከቶፊ ጋር ከሶፊ ጋር እኩል ሰርፕራይዝ እንድትሆኑ ስለምፈልግ ማለት ነው። እና የኔ ውድ ቤተሰቦች ቀረች መሰለኝ፣ አብራኝ አንዲት እህት ያለች ብያችኋለሁ። ቅድም ቀረሽ መሰለኝ፣ ቅድም እንዳልኳችሁ አንዲት እህት ያለች ብያችሁ ነበር። ደርሳለች መታለች። ምን ሆነሽ ነው? ቆየሁ። ትልቁን በጣም ቆይ፣ ነው ደህና ነሽ? ሰላም ነው። እንግዲህ ሰርፕራይዝ ያሰብነው ከዚህ ቆንጆ እህታችን ጋር ነው። ሰርፕራይዝ ብቻ አይደለም በዚህ ትልቅም ፈተና ነው። ትልቅ ፈተና ነው ስላችሁ፣ ዛሬ የሶፊን ስሜት በጣም ነው የምንፈታተነው። ለዛ ነው ከመጀመሪያ ጀምሬ ይቅርታ የጠየኳት የነበረው። ማለት በደንብ ማንነቷን የሚለካ ነገር ነው ብዬ አስባለሁ። ሰው ዛሬ ነው አቋሟን እማየው የማረጋግጠው። መፈተን አልነበረብኝም ግን ያው ፈተናውን ታልፋለች ብዬ እርግጠኛ ስለሆንኩ ነው ሶፊን የፈተንኳት። ብቻ ግን ዝግጁ ነች በደንብ ብለናል። ሶፊ እንግዲህ አንቺም ለሚመጣው ነገር ኃላፊነቱን ወስድሽ ምን አማራጭ አለኝ እንግዲህ። ማለት በጣም ነው የምንፈታተናት፣ በተለይ እሷ በጣም ነው የምትፈታተናት። ያው ጊፍት ስንሰጥ ሰርፕራይዝ ስናደርጋት ዝም ብለን አናርጋት የሚል ሐሳብ ያመጣችሁ እሷን አይስቀላችሁ ነው። እኔ ነኝ ያመጣሁት። እሷ ተባብራይ ነው። ከዛ ግን ያው ብዙ ቆንጆ ትምህርት የምታገኙበት ነገር ነው። ቀርታ ግን ጉድ እንዳታደርግ እራሱ። በጣም ናፍቀኛል ምናምን ስትለይ ነበር እና መቅረቱን እንኳን አታረገውም። ያው ማርፈድ ስራችሁ ነው፣ አንቺ እንዳረፈድ፣ እሷም ትንሽ አርፍዳ ነው። ብቻ ግን ቀድመሻት እንድትመጪ በጣም ፈልጌ ነበር። እሷ እንዳትቀድመን ፈልጌ ነበር። ደርሰሻል ብታረፍቺ፣ ብቻ ግን በደንብ አድርገሽ በደንብ አድርገሽ ታቃጥልኛለሽ። እንግዲህ እሞክራለሁ። አይ በደንብ ዝግጁኝ፣ በደንብ ነው ታቃጥል። አዎ ያው እንግዲህ ሬዲ ሁነን ነው ይመጣል። አውሪ አውሪ በደንብ ኧረ ሶሪ ብለናል። ያው እንግዲህ ፈተናውን ታልፋለች ብዬ አስባለሁ ታልፋለች ግን የሆነ የሆነ ነገር ሊኖሩ ይችላል። ጥፊ ጸብ ሊኖሩ ይችላል። ፈጣሪ ያውጣን ይጠብቀን። እንግዲህ ብቻ ግን የእኛን ቆንጆዋን ሶፊ እየጠበቅን ነው። ለምን እንዳረፈደች አልገባኝም። ሰዓታት አለፉ ከተቀጣጠረን እና እስካሁን አልመጣችም። ብቻ ግን አንዳንድ ነገር እያደረግን እንጠብቃታለን። እየገባልኝ ነው። ባይዜ እኔ እዚህ ጋር መገኘት የለብኝም ኃላፊነቱን ላለመውሰድ እሷ ልትወጣው ነው። የእኔ እዚህ ቦታ አለመኖር አስፈላጊ ስለሆነ እኔ ይደበቃለሁኝ። ተደብቄ ነው ሁሉንም ነገር ማየው፣ ጉዷን የማየው ተደብቄ ነው። ብቻ ግን ሳትደርስ እኔ መደበቅ ይኖርብኛል። የሆነ ጥግ ሆኜ አያቸዋለሁ። ከዛ ግን እንግዲህ ፈጣሪ እርዳሽ። አሁን ቴክስት ስታደርግልሽ ያው ነግሬያታለሁ እንግዲህ፣ ማለት እኔ ልደበቅ፣ እንደመጣች ጥረት እዚህ ጋር እና ብለሽ ንገሪያት እና ሁሉንም ነገር አሰፊበት የመጣች ነው ፋሚሊ። አይቻታለሁ፣ እኔ ያው እሱ አታቀኝም፣ ግን እጠራታለሁ። ሶፊ ሶፊ፣ ናይ እኔ ነኝ፣ ናይ። የመጣች ነው ፋሚሊ። ሰላም፣ እንዴት ነሽ? ሰላም ነው፣ እንዴት ነሽ? አለ እኔ ላውራሽ ስለፈለግኩ ነው ብቻሽን አታውቂኝም አውቃለሁ፣ ግን ማውራት ፈልጌ ነው። አንቺን በተደጋጋሚ ስልክሽ ላይ የሞከርኩ ስልክሽን ማግኘት ስላልቻልኩ ነው። አንቺን እና ላውራሽ ስለፈለግኩ ነው። ቅድሚያ ማውራት ከቻልሽ ነው። አዎ፣ በሰላም ነው። ያው ስለ ፎድ ብዙ ማታቂያቸው ታሪኮች ስላሉ እሱ ሚስጥር ማውራት አለብን ብዬ ስላሰብኩ ነው እና ብናወራ ብያስበኝ ነዋል ማለት ምን ተልከሽ ነው? መላክ አይደለም ግን፣ ማወቅ ስላለብሽ ነው። ሴት ልጅ ነኝ፣ እንደ ሴት ልጅ ለእኔ እህቴ ማለት ነች። ሶ ማውራት ስላለብንና መንገድ ስላለብኝ ነው ይህንን ነገር ልነግርሽ የፈለግኩት። ሲጀመር ፏድን ስለማታቂ የማታቂው ሰው ነው፣ አንቺ አታቂውም ጭራሽ። ሶ ስለ እሱ ማወቅ ያለብሽ ምናምን ብዙ ነገሮች አሉ፣ ብዙ ሚስጥሮች አሉ። ከማታወቂው ሰው ጋር ነው ብዙ ነገር እያሰብሽ ያለሹ፣ እና ያንን ነገር ለማሳወቅ ነው። እና ታዲያ ምትነግረኝ ቪዲዮ ይዘሽ ነው ምትነግረኝ? በካሜራ ነው ወይስ ምንድን ነው? በቃ አይ ነው ማወቅ ስላለብሽ ነው። እንደ ሴት ልጅ እኔ አንቺ መምከር ስላለብኝ ነው። ብዙ ጊዜ ላገኝሽ ፈልግ ያው ስላልተገጣጠም ምናምን ነው። ሰው ማውራት አለብን እኔና አንቺ። ብዙ ማታውቂያቸው ሚስጥሮች አሉ፣ ስለሱ ብዙ ማስረጆች አሉ። እኔ ላንቺ ማሳየት እችላለሁ። ምን አደረገ ነው? አሁን ወደ ዋናው ፖይንት ስንገባ፣ ማለት ምን አደረገ ሲቀጥል፣ እኔ ችግር የለውም ማለት ማስረጃም ካስፈለገሽ እኔ ብዙ ማስረጃዎች አሉኝ እሱ ማቅረብ እችላለሁ። እና ስለማታቂው ነው እኔ እንደ ሴት ልጅ ልምከርሽ ብዬ ነው። ማታም በጣም ብዙ ደብዳቤ እየተላከልኝ ነበር እኮ ይኸውልሽ፣ አሁን እኔን ስሚኛ፣ መጀመሪያ ስለማታውቂው ነው። አንቺ መጀመሪያ ለምንድን ነው እሱ የሚልከኝ? አይደለም እንደ ሴት ልጅ ልምከርሽ ብዬ ነው። ማንም ያላከኝ ሰው አይደለሁም። ይኸውልሽ፣ ወንድ ሴት ሳይሆን እዚህ ጋር ስለማታውቂው ነው ልጁን። ገባሽ አይደለም? አታውቂውም፣ ጭራሽ አታውቂውም። ይኸውልሽ፣ እንደ ማስረዳነት እንኳን ካላመንሽኝ ማየት ትችያለሽ። ገባሽ አይደል? እኔ እንደ እህት ነው ልምከርሽ እያልኩሽ ያለሁት። ይሄ ትንሹ ሚስጥሩ ነው። እንደ እህት ልንገርሽ እያልኩሽ ነው። አሁንም ቢሆን ተረጋግተሽ አስቢበት እና ዚህ ውድ ጠራ ይኸውልሽ እኔ ላውራት ብ ላውራት ብዬ ነው እንደ እህት አንቺን ልምከርሽ ብዬ ነው። ገባሽ አይደለም? ማወቅ ያለብሽን ነገሮች ሁሉ አውቀሽ እንድትገቢ ስለፈለኩ ነው። እንደ ሴት ልጅ እየመከርኩሽ ነው አሁን እንዴት ልታገኝ ቻልሽ እንደዚህ አይነት መረጃ? ይኸውልሽ፣ አሁን ስለማስረጃው አይደለም እኮ ማውራት ያለብን አደለ? አንቺ ስለማታቂው ሰው ነው እየተከራከርሽ ያለሽው ገባሽ? እዚህ ጋር እሱን እሱን ፖይንት ብቻ ያዥ ፕሊዝ። አታቂውም ጭራሽ፣ እሱን ጭራሽ አታቂው። እና ታዲያ ማውራት ማለት ማግኘት ስላልቻልኩ ማውራት ስለፈለግኩ ነው ገባሻ? አሁንም ቢሆን ተረጋግተሽ፣ ስጦታ ብሎ የደወለልኝ ይሄ አይደለም። ተረጋጊ። አሁንም ቢሆን ተረጋጊ።

ይኸውልሽ ሶፊ አሁንም ቢሆን ተረጋጊ፣ እንደ ሴት ልጅ ልምከርሽ ብዬ እንጂ ሌላ ምንም ነገር እየተከበረ አይደለም። በቅርብ ልታገቢው ካሰብሽው ሰው ጋር እንደዚህ አይነት መጥፎ ነገር ባሳይሽ ትረጋጊያለሽ። አይነው አለመረጋጋትሽን አይደለም እያሰብኩት ያለሁት እዚህ ጋር ግን አሁንም ቢሆን ራስሽን አሳምኜው የማይሆንሽ ሰው ጋር ነው ያለሽው ሌላ ነገር ሳትፈጥሪ እያስረዳሁሽ ያለሁት አልጠብቅም ነበረ። ስላሳየሽኝም ስለጠራችሁኝም አመሰግናለሁ። ፈዋድን ስለማታውቂው ነው። አሁንም ቢሆን ከዚህ የበለጠ ብዙ ስለሱ ማስረጃዎች ማውጣት እችላለሁ። በጣም ባለጌ ወንድ ነው። ከመጋባታችሁ በፊት ይህንን ነገር አሳውቄ እንድትወስኝ ነው። ስልክ አላነሳልኝ ብለሽ እንጂ ከዚህ በፊትም ብዙ ሞክሬ ነበር፣ አግኝቼሽ ያ ሁሉ ነገር ሳይፈጠር እንድታቆሚ ነገሮችን። ብዙ ጥሪ ነበር፣ ግን ስልክ ስላልመለሽ። አሁንም ቢሆን የሚጠቅምሽ ልጅ አይደለም። በጣም ከባድ ሰው ነው። ከዚህ የበለጠ ብዙ ማስረጃዎች ስለሱ ማውጣት እችላለሁ። ግን ኦልሬዲ በዚህም ቢሆን ተማሪበት የሚሆንሽ ሰው አይደለም፣ ጭራሽ ባልጌ ወንድ ነው። እሺ፣ እንደዚህ አይነት ነገር ከሆነ አንቺ ምናልባት እኔ ባላቅሽም ስለ ኔስትሪ ታውቂያለሽ ብዬ ያስባለሁ። ይሄን ማለት ብዙ መረጃ ካለሽ ስለሱ እሱ ይሄን ያልመጥፎ ሰው ከሆነ ባለየ ሰው ከሆነ እኔ አገባዋለሁ ብዬ ከመወሰኔ በፊት ለመመተሽ መረጃውን አላሳየሁሽም እየነገርኩሽ ነው እኮ። አሁንም ቢሆን ስልክ ስላልመለሽልኝ ነው። አሁንም ቢሆን አጋጣሚውን አግኝቼ ብዙ ነገሮች ከመፈጠራቸው በፊት ደርሻለሁ አውቀሽ እንድትገቢበት ነው እያስረዳሁሽ ያለሁት። እኔም ሴት ልጅ ስለሆንኩ ነው። አሁንም ቢሆን ተረጋግተሽ አስቢና መወሰን ያለብሽን ወስኝ። እኔ እንደ እህት፣ እንደ ሴት ልጅ ነው እየመከርኩሽ ያለሁት። ጭራሽ የማይጠቅምሽ ወንድ ነው፣ አይሆንሽም። አስቢ ሶፊ። እኔ ለአንቺ አስብኝ ነው። ስላሳየሽኝም ሆነ ስለጠራሽኝ ያመሰግናለሁ፣ ግን ደግሞ እኔ እንደዚህ ማለት አላቅም። እዚህ ጋር አንደኛ ካሜራ ይዘሻል ሁለተኛ ደግሞ ካሜራ ላይ ማውራት የማልፈልጋቸው ነገራቶች ደህና ነሽ፣ ደህና ነኝ፣ ትታወቃላችሁ እ ትታወቃላችሁ ምን አይ ያልሽኝ ነገር ለእሱ ልታሳዩት ትችያለሽ፣ እህት ምን እንትን ከይፈዋች እንደምን ነሽ ነው እየሳክሽ ነው አንቺ ያሳየሽ ማለት ፖንድ ስምስራት ያዚ ሁለት የነገርሽኝ። አንተ በጣም ባለየ ነህ፣ አስመሳይ። እኔ ላገባህ ነበር፣ እኔ አምኝህ ነበረ። ግን በጣም ባለየ ነህ። ወንደች ስትባሉ ጥርቅም ናችሁ። ድድፍ መስራት ያ ምንድን ነሽ የምትለኝ? አንተ ሰውዬ ልቀቀኝ፣ ተፋታኝ፣ ምንሆናል። በጣም እንደዚህ አልጠብቅኩህም ነበረ። እኔ ከአንተ ይሄን አልጠብቅም ነበረ። ለካስ በጣም ቆሻሻ ሰዎች ናቸው። በጣም ማስመሰል የምችሉት ዋው! ማስመሰል ትችላላችሁ ጎበዞች። በዚህ ሰዓት ለካስ የሚታመን ሰው የለም። እሺ ተረጋጋኝ

አንቺ እየሳክሽን ነው እኮ ያለሽው። ልጅቷ ምን ሆነሻል? እኔ ተራሽ ማለት ብለሻት ነው። ኧረ ተረጋጊ፣ ምንም አልሆነችም እንዴ። አንቺ ይልሽ እሱንም መጀመሪያው ልጅቱ

በቃ መታሽኛ ምንም ነገር አትመኝም ገባሽ እረ ፋድ በአላ ልቀቅኝ እየደበረኝ ነው የምሬ ነው ምልክ ፋድ ተረጋ ምንድነው የምረጋጋው ልጅቷ ያሳየችኝ ነገር እኔ ይህን ከአንተ አልጠብቅም በጣም አድርገውማ የሆነ እኮ ፏድ በቃ ልቀቀኝ። ተረጋጊ ምንድን ነው ተረጋጊ ማለት? እንደምታስብኝ አይነቱ ወንድ አይደለሁም። አሁን እንዳየሽው አይነቱ ወንድ አይደለሁም።

ኤዲት ምናምን ነገር አታምኝም ብዬ አስቤ ነበር። ብቻ ግን ተይው፣ ያለፈ ነገር ነው። እኔ እና እሷ ተነጋግረን ያደረግነው ነገር ብለናል። ይቅርታ፣ በጣም በጣም ይቅርታ። እንኳን እሱ ጥፊ እኔ ላ ያላረፈ ቆንጆ ምን ጠጋቢ ይገባሻል። በጣም ነው የሚገባሽ። ያው ወጪ ቁጠባ ፈልጌ ነበር ለሰርግ አንዳንድ ነገሮች ባደርግበት ይሻል ነበር ወርቅ ከምገዛ፣ ግን ያው ይገባታል ብዬ ስለማስብ ነው እኔ ያው የወንድም የእህት ምናምን ያክስት ምናምን ስላለብኝ እሱን ብሸፍን ይሻልኝ ነበር። ጥፊም ስለነበረ ብቻ ግን ያው ለሶፊ ይሄም ሲያንሳት ነውና ሲያንሳት ነውና የኔ ቆንጆ ታገኝኛለሽ ይላረግላት። ስትገርም። ምንድነው? ፕሮሰሱን አበዛህ። በጥፊ አካክሰሸዋል። እንኳን እኔ ላይ ያለው ነ ቱርኪ ነበር። በዚህ አሁን እቺ እቺ ነገር በጣም ትንሽ እየዋ ነገር ነው። ስለኔ በጣም ብዙ ነገር ሊመጣልሽ ይችላል። ጠላት በስቶብናል። ታውቂያለሽ። አሁን ቶፊክ ከዚህም በላይ ይህን ምክንያት አድርገው ብዙ ነገር ሊልክልሽ ይችላል። ሰው በእንደዚት ነገር ቶሎ ማመን የለብሽም፣ መስነፍ የለብሽም። ገባሽ አይደለ? ቻሌንጅ አድርገዋል ፍቅር ገባሽ። ለዛ ለዛ ቶሎ አትመኝሽ። ይህንና አመሰግናለሁ። ስለዚህ ንድ ሄደለ ሸልጋብስ አረ፣ ጋብዛችሁ አረ፣ ቢያንስ ጥፊውን ትካስ።